እንደ አምላክ መያዙን እንኳን ኤክስፕሌን ሊያደርግ ማለት ነው ጭራሽ። እና እንዴ በጣም በቃ በጣም አጅባልኩኝ፣ በቃ በጣም ተገረምኩኝ። ማለት እኔን የሆነ የመከረኝ እየነገረኝ አለ አይደል ዩሲሊ እያለኝ እንደሆን ነው የሚሰማኝ እና እኔ ኦል ማይ ላይፍ ሳንስ አጠና የነበረው መጽሐፍ ላይ የሌለውን ነገር ጋር ተቀምጦ አለ እና አክቹዋሊ ሪፈር እየተደረግ ነው። የተሳሳተ መንገድ ላይ ነው ያላችሁ ተብለን ሪፈር እየተደረግ ነው። እዛ ቡክ ላይ ሌላ ሃይማኖት ሃይማኖት ጋይድ ቡኬ ነው ብሎ የያዘው መጽሐፍ ላይ ማለት ነው። እና እኛ ግን ሰው መቶ ሲጠይቀን የታለ የምታምኑበት ነገር የታሌቱ ጋር የተጻፈ ስንባል ፕሩቭ የለን። እዛ ጋር ግን ፕሩፍ ኤቪደንስ አለ። እኛ የተሳሳተ መንገድ ላይ እንደሆነ በጣም ተገረምኩኝ። እኔ በጣም በቃ በጣም ተገረምኩኝ ስላችሁ እኔ አይ ዶንት ኖ ለእኔ እኔ አንዳንዴ አይዊሽ ያ ጊዜ ቢመለስ ያ ፊሊንግ ያ ኤክስፒሪንስ የማደርገው ነገር ቢመለሱላ ብዬ አስባለሁ። በነገራችን ላይ በጣም ይሄ እንትን ከማለት የተነሳ እና በጣም ብዙ ነገሮች በቃ እየገረሙኝ ኢሳ ስለ ራሱ የሚናገርበትን እኔ እኔ እንደ አምላክ አድርጋችሁ ያዙኝ አላልኩም አላ ሲጠይቀው እና እሱ ሪስፖንስ ሲያደርግ ከዛ በኋላ ላይክ ይሄ ምንድነው? ኢየሱስ ክርስቶስ ተመልሶ ይመጣል፣ ከዛ በኋላ ይሄ አንቲክራይስት የሚለውን ነገር ድፊት ያደርገዋል ምናምን ከዛ በኋላ ፍርድ ይሰጣል። ይሄ ክርስትና ላይ የምናውቀው ነገር ነው። እኔ እስልምና ሲጀምር ኢየሱስ ክርስቶስ ሙቷል ሊበል ተመልሶ ይመጣል ሊበል አይበል አክቹዋሊ ምንም የምናውቀው ነገር የለም። ግን በቃ ባሪያ ነው ይሉታል ሰው ተሳስተዋል የሚለውን ኮንሰርት ብቻ ነበር እኛ የምናውቀው እና ዒሳ ዐለይሂ ሰላም እንዳልሞተ ተመልሶ እንደሚመጣ ደጃል ጋ አንቲክራይስት የሚባለው በክርስቲያኒቲ ከሱ ጋር መልሶ ፋይት እንደሚያደርግ ምናምን ምናምን ሳነብ ወዝ ላይክ ሶ ክሬዚ። በቃ ሌላ ታሪክ ነው። በቃ ዩ ኖ ላይክ ሎጂካል ነው። ኢየሱስ ክርስቶስ ላይክ ክሩሲፋይ ስላለመደረጉ ላይክ ክሩሲፋይ ተደረገ ተብሎ የመጣው ሚስ ኮንሰፕሽን ከምን እንደተነሳ ቁርአን ላይ እንዴት ክሊር በሆነ ስቴትመንት እንደተቀመጠ ማለት አይሁዶች ሊገሉት እንደሚፈልጉ ከዛ በኋላ እንዳልተገደለ እንዴት ሳይገደል ያ ነገር እንዳለፈ ምናምን ኢትና ላይክ ቪቪድ አይደለም፣ በጣም ክሊር ነው። ኢትስ ቬሪ ኢዚ አላህ የሰው ልጆችን ሲፈጥር እንድናመልከው እንድንገዛው ነው የፈጠረን። እና ነገሮችን ያስቀመጠበት ምክንያት ደግሞ ልናመልከው ልንገዛው በምንችልበት መንገድ ለእኛ በሚቀልብን መንገድ አድርጎ ክሊር አድርጎ ነው በቃ ያስቀመጠው። ማለት ዴርዝ ኖ ሰች ን ሰች በቃ በምሳሌ በቅኔ ምናምን እንትና አካልሆኑ አያውቁትም እንትና አካልሆኑ አያስረዱትም ያስረዱት ምናም ምናም ገለበ የሚባል ነገር የለም። እኛ ለማንበብ እና ያንን ነገር ሂደን ለማየት ፈቃደኛ ከሆነ ስ ስ ክሊር ክሊር ላይ የተቀመጠ ነገር ነው ማለት ነው። እና በጣም በቃ በጣም ተገረምኩ በጣም ተገረምኩ ነው የምላችሁ እኔ የተገረምኩበት ሌቪል እንዴት አድርጌ አሁን ላስረዳችሁ እንደምችል እኔ አልችልም አቅም ሁላ የለኝም እኔ ከማስረዳት አልችልም እንዴት እንደተገረምኩ በሰዓቱ ማለት ነው እና እኔ እዛ ፖይንት ላይ በቃ በጣም ሳይለንት ነኝ ሳይለንት ነኝ ስላችሁ ከማንም ጋር አላወራም ስለ እስልምና ስለማጥናት ስለገለመሪምና እኔ ምንም የማወራው ነገር የለም ግን ዋን ቲንግ አይ ሪሜምበር ላይክ አይምሮዬ በጣም እንትን ሆኖ ነበር። አይምሮ በጣም ዲፕስ ድሮ ነበር ዲፕስ ድሮ ነበር ስላችሁ ዩ ኖ የሆነ ትክክል የሆነ ነገር እያወቃችሁ እንደሆነ ከዛ ዲሲሽን ሜክ ማድረግ እንዳለባችሁ ታውቃላችሁ። ያ ዲሲሽን ሜክ ከተደረገ በኋላ የሚመጣው ላይፍ ምን አይነት ነው የሚለው ነገር በጣም ነው የሚያስጨንቀው። ከዛ ደግሞ የሆነ እውነት እንደማውቀው ውሳኔ መውሰን አለመቻልም ደግሞ በጣም ነው የሚያስጨንቀው። እና አይምሮዬ ኮንስታንት የሆነ ፕሬዥር ውስጥ ነበረ። በቃ ይሄ እንቅልፍ ማታት ውስጥ ነበር። በቃ ተኝቼ ውላ አላድርም። እና አንዳንድ ሌሊቶች እኔ ወላሂ ምሬ ነው የምላቸው አለቅስ ነበረ እና በጣም ነው የማለቅሰው። እና ምንድነው በቃ ማለት የምታይኝ ከሆነ ላይክ እኔ ይሄንን በቃ አንተ ትክክለኛ ጌታ ሆንክና የምታይኝ ከሆነ ነገሮችን በቃ ኢዚ አድርግልኝ በቃ ነገሮችን ለምን አታስተካክልልኝ? በጣም አለቅስ ነበረ። በጣም ብዙ ሌሊቶች አይ ሪሜምበር ዩ ነ ጭንቀቱ እና እርዳታ የማገኝበትን ቦታ እንደሌለ ስለማቅበሳቱ በጣም ነበረ እንትን እንግዲህ የነበረው እና እነዛ እያነብብ ከዛ ሀዲሶችን ማንበብ ጀመርኩ። ሀዲሶችን መስማት ጀመርኩ ምናምን እና ነቢያችን መሐመድ ስለላ ሰለም ወላሂ እንኳን አይደለም ሙስሊም ለሆነ ሰው ለመስለም ይሄ ስለ እስልምና አውቆ ላልሰለመ ሰው እራሱ ወላሂ በጣም የሚያሳሳ ማንነት ያላቸው ነብይ ናቸው። በጣም ከምላችሁ በላይ ማለት እኔ ለዚህ ምስክር ነኝ። ወላሂ የምሬን ነው የምላችሁ። ነው በዛ ሰዓት ኢብን ለመስለም ወስኝበት የነበረው ሰዓት አልነበረም፣ ግን ስለሳቸው ስሰማ ሳነብ ሆዴ ማለት በቃ ሆዲ ብሰኛል። እኔ ወላሂ የምሬን ነው የምላችሁ ማለት እንዴት ብዬ በቃ ስሜቱን እንዴት ልገልጸው እንደምችል እኔ አላቅምና ይህ መናፈቅ መውደድ አለ አደለ፣ የሆነ ምክንያቱ ራሱ ኢቭን ምን እንደሆነ ማላቀው መውደድ ምክንያቱ የሆነ ምን እንደሆነ ማላቀው መናፈቅ ውስጥ በጣም በቃ በጣም ነበረ። ኢቭን ገና ውሳኔ ራሱ ታሉስን ማለት ነውና እንትን ላለው የሆነ አንዳንዴ አስባስብና ምን አለ ግን ማለት ብኖር በዛ ሰዓት ምን አለ ባገኛቸው፣ ምን አለ ብሳማቸው። ይሄ ነው እንዴት ነው ይሄን እዚህ ቦታ ላይ ብኖርና በዛው መኖር ብችል ለራሱ ብላችሁ ታስቡት ነገር አለና አንዳንድ ሰዎች ለምን ይሄን ያህል ሴንሲቲቭ እንደሆነ በነቢያችን መሀመድ ስለሌለው ሰለም ጉዳይ ሲገረሙ አሁን ላይ ሳይ በጣም ይገርመኛል። ምክንያቱም እንኳን አይደለም ሙስሊም ለሆነ እንኳን አይደለም በእስልምና ህይወት ውስጥ ኑሮ ይ ማዕናውን ለሚያውቀው ሰው ይቅርና ገና ላሰብነው ሰዎች በጣም የሚያሳሱ ነብይ ናቸው። በጣም በጣም እንጃ ስብሃን አላህ ብቻ የዛኔ እንደዚህ ሀዲስ ምናምን ምናምን በማነብበት ጊዜ ምናምን እኔ ጭራሽ በቃ ይሄ ፍቅሩ ውዴታው በቃ ወደ ማት ብሁን እኔ እንደዚህ መሆን ብችል በቃ የሆነ ሙስሊም ሴት አይቼ ምናምን እኔ እንደዚህ መሆን ብችል እኔ እንደዚህ ነሰተር ብችል እኔ እንደዚህ ቢያምርብኝ አይምሮ፣ በቃ እሱን ነበር የሚያስብ የነበረው እና ብቻ ይሄ ጆርኒ የምላችሁ፣ ጆርኒ የአጭር ጊዜ አይደለም ባይ ዘ ወይ ኦልሞስት አመት ከምናምን የፈጀብኝ እኔ በማንበብ በመወዛገብ በመፈለግ ማት ነገሮች በመስማት ምን በማለት ምናምን መጨረሻ ላይ የመጨረሻ ሰዓቶች እኔ ለምን እንደሆነ ራሱ ይብን አላቅም። በቀን ስንት ጊዜ ሰላት እንደሚሰገድ ምናምን እንትን ማለት ጀመርኩ፣ ማየት ጀመርኩኝ። ስንት ሰዓት ነው የሚሰገደው ምናምን እሱን ምናምን አያለው ምናምን። ከዛ ሲሰግዱ ምንድን ነው የሚሉት እስኪ ምን እንደሚሉ ማወቅ አለብኝ። ሲሰገድ ምን እንደሚሉ ምናምን ማየት ጀመርኩኝ ምናምን እና? በቃ ብቻ ስለ ሰላት ማጥናት ጀመርኩ። ቤዚክሊ እኔ ኢቭን በእውነት አላቅም ለምን እንደዛ እንደማድረግ እራሱ መቼ ልሰግደው እንደሆነ መቼ ልሰግደዋለሁ ብዬ አስቤ እንደሆነ እራሱ እንደዛ ማድረገው እኔ ምንም እንትን የለኝም ምንም እሳቢው እራሱ የለኝም እና አያለው ምናምን እና እያየው እያየው እንትን አለኝ አልገባ አለኝ። ትንሽ ለምን አልገባ አለኝ? ላይክ ማለት ዝሁር፣ አስር፣ ኢሻ ምናም ምናም እንደሚባል ኦልሬዲ ገብቶኛል፣ ግን ሱቤህ ላይ ሁለት ይሰገዳል፣ ከዛ ደግሞ ዝሁር ላይ አራት ይሰገዳል፣ ከዛ ሶስት ይሰገዳል ምናምና፣ ምንድነው ለምንድነው እንትኑ የሚቀያየረው ይሄ ረካው የሚቀያየረው? ገባች ከዛ ደግሞ ሁሉም ላይ ፋቲሃ ይቀራልና፣ ለምደው ፋቲሃውን ደጋግሞ አስሬ የሚቀሩት ማለት አንድ ጊዜ ብቻ ለምን አይሉትም? አይገባኝም በዛ ሰዓት ላይ እሱም ብቻ እያየው ለመጽሐፍ እሞክራለሁ። ላይክ የሚሉትን ነገር ለመጽሐፍ እና ዩ ኖው አረበኛ ላይ አዲስ ሲሆን ለጆሮች ከዛ ደግሞ በአማርኛ ጽፈሽ ሆን አንከባለሁ እኔ አማርኛ ላይ መጽሐፍ በደንብ ጎበዝ አይደለሁም፣ እና የሆነ እየከበደኝ ምናምን ስመጣ፣ ቆይ በቃ ሰው የሆነ ጊዜ ይጠይቃሉ ምናምን ብዬ ተውኩት። ከዛ እንደዛ እያልኩ እያልኩ እያልኩ እያልኩ ጊዜው ደረሰና እኔ አያቴ ቤት የነበርኩኝ ሰዓት አንድ ዘመዳችን አለች እና እሷም እዛ አያቴ ጋር ነበር የምትኖረው ና ሙስሊም ናት እሷ የሆነ ቀን ከስራ መታ የሮትኩኝ እሷ ቤት ገባሁኝ። ቡና ምናምን ታፈላለች ማታ ማታ ምናምና ሄድኩኝ እሷ ጋር። ከዛ ስሄድ ስልኳን አውጥታ ይሄ ሚሞይ ለመክተት ምናምን እየሞከረች ነው። ምን እያረግሽ ነው አረጌ ምናምን አልኳት። የሆነ እንትን ሰጥተውኝ ክርክር ቪዲዮ ሰጥተውኝ እሱን ላዳምጥ ሚሞይ እየከተትኩ ነው አለችኝ። የምን ክርክር ነው ምናምን ስላት፣ የሆነ ሼህ እና የሆነ ፓስተር የተከራከሩበት ቪዲዮ ነው አለችኝ። ስለምንድን የተከራከሩት ምናምን ስላት፣ የክርክሩ ርዕስ ምን ይላል መሰላችሁ ስ ጂሰስ ሪሊ ክሩሲፋይድ ነው የሚለው፣ እውን ኢየሱስ ክርስቶስ ተሰቅሏልን ነው የሚለው የንትኑ ርዕስ ማለት ነው። እዛ እንደዛ ስትላይ እንዴ በልቤ ይሄን አርን እንዴ ነው የምፈልገው አልኩኝ። ማለት ቅድም እንዳልሹ ነው ሁሉ ሁሉ ነገር ታምኖበታል። ሁሉ ነገር ልክ እንደሆነ ገብቶኛል። ኢየሱስ ክርስቶስ ግን አምላክ አይደለም ብሎ መሄዱ ምጥ ነው፣ ምጥ ነው በቃ እሱ እሱ ትልቅ ምጥ ነው። ይሄ ቅያማ እንደሚቆም ነው እኛ የሚሰማን ባይዘው፣ የዛን ሳት ላይ በቃ ቅያማ ቁማል ብለን ነው የምናስበው። ከዛ እንዲህንን አይደል እንዲ የምፈልገው ምናምን አልኩኝ፣ እና ስጭኝ ይለን ያልኳት አይ ላዳምጠውና ምናምን ስለኝ፣ አይ ቆይ እኔ ቀድማ አለሆነ እኔ ስጭኝና ከዛ አንስታት ዳምጫዋለች አልኳትና ተቀበልኳት። ከዛ እሷ ግራ ገብቷታል፣ ሁኔታ ምን እየሆነች ነው ይች ትብላለች። ተቀብያት ሄድኩኝ፣ መኝታ ቤት መኝታ ቤት የገባሁኝና ቁጭ ብዬ አልጋ ላይ ሚሞሪ ምናምና ከተትኩኝ በኋላ አሁን ምን አልኩኝ፣ እኔ በቃ መጨነቅ በጣም ኦልሬዲ ሰልችቶኛል እና በቃ የሆነ እንትን ነው የምፈልገው፣ መቁረጫ መፍትሄ ነው በቃ አሁን እየፈለግኩኝ አለሁት እና ኢዚ ዌይ፣ ለእኔ ኢዚ የሚሆነው ያ ወደ ነበርኩበት ብመለስ ነው። ከቤተሰብ ጋር ልጣልና ምን አለለም ህይወት እንደነበረው ይቀጥላል። በኔላ ናም ኢዚ፣ ገባሽ? የጃሂል ኑሮ ኢዚ። ስለዚህ አሁን ምን አልኩኝ? ተቀመጥኩኝና ይሄንን ነገር አሁን ከፍቻ አዳምጣለሁ አልኩኝ። ይሄ ሼ ከፓስተር ጋር ነው የሚከራከረው፣ ስለዚህ የሰውዬ ስለ እምነቱ በእርግጠኝነት ጥሩ እውቀት ይኖረዋል፣ ይከራከራሉ። እኔንም የሚያሳምን ወደ እምነቴ የሚያሳምንና ወደ እምነቴ የሚመልስ ፖይንት አገኛለሁ። ስለዚህ ይገላገላሉ እኔም በቃልኩኝ፣ ማለት በቃ ይለይልኛል። አሁን ይሄ ነገር ልክ ከሆነ ንስሐን ገብቼ ወደ ነበርኩበት እምነቴ ንስሐ ገብቼ ይቀጥላለሁ፣ ካልሆነ ደግሞ ቁርጤ ዛሬ ነው የሚታወቀው። በቃልኩኝ እና ሚሞሪዬን ከተትኩኝ የአንድ ሰዓት ከሀምሳ ምናምን ደቂቃ እንትን ነው ክርክር ነው። በቃ እሱን ኤርፎኔን ሰክቼ ይቁጫሉኝ አንድ ሰዓት ከሀምሳ ስምንቱ አለቅ። እኔ ምንም ፍሬ ምንም ፍሬ ሳላፈራ አለቅ ምንም ፍሬ ሳላፈራ ስላችሁ እኔ የጠበኩት ኤክስፔክት ያደረግኩትና ነገሮቹ የሄዱበት መንገድ ማለት በቃ ሼሁ መጀመሪያ ቁርአኑን ቶ ቁርአኑን አስቀመጠው እና በመጽሐፍ ቅዱስ ብቻ ነው የተጠራከሩት። ማለት በቃ አንተ የእኔን መጽሐፍ ስለማታምንበት በአንተ መጽሐፍ ብቻ እንሄዳለን። የቱ ጋ ነው አምላክ ነኝ አለው? የቱ ጋ ነው ክሩሲፋይድ የሆነው? ክሩሲፋይድ ከሆነ ቀናቶቹ እንዴት አለፉ? ከዛ በኋላ እንደዚህ ሲሆንስ እንዴት ሆነ? ከዛ ሲኦል ወረደ ወይስ አልወረደም? ወረደ ከሞተ በኋላ ምንድን ነው የሆነው? ኢየሱስ ክርስቶስ ነው ላይክ። ምክንያቱም የዛን ጊዜ ሁሉም የሰው ልጅ ኃጢአተኛ ነው አይደለ? ስለዚህ ኢየሱስ ክርስቶስ ክሩሲፋይድ ተደረገ። ከዛ ወዴት ወዴት ነው ሊሄድ የሚችለው? መልሶስ ከሚነሳ ድረስ ሲኦል አምላክ፣ እንዴት ነው ሲኦል ሲኦል ሊሄድ የሚችለው? እትስሪ ኢሎጂካል ነው። በጣም ብዙ ነገር ማለት ነው። እና ከመጽሐፍ ቅዱስ አንጻር አስረድቶት ጨረሰ። እና ፓስተሩ ኦንሊቲንግ ሲል የነበረው ኢየሱስ ክርስቶስ ጌታ ነው፣ በትክክለኛ መንገድ መሄድ አለባችሁ፣ እንትን በሉ ጌታን ተቀበሉ። ኦንሊቲንግ ሲያወራ የነበረው ያንን ነው። ሌላ ምንም አይነት ይሄ ሎጂካል የሆነ በስነስርአት ይሄ ሴንተንስ የተደረገ አርጊመንት ሊያቀርብ አልቻለም። ከዛ ሼሁ እንትን መጽሐፍ ቅዱሱን ጨርሰው ወደ ቁርአን መጡ። ከቁርአን ላይ ማስረድተው ጨረሱ። ክርክሩ አለቀ ነው የምላችሁ። ምንም ፍሬ ነገር ሳይናገር ሰውየው አለቀ ክርክሩ። ከዛ ክርክሩ ሲያልቅ እኔ የመጀመሪያ የጠየኩት ጥያቄ ምንድነው ታውቃላችሁ? ፓስተሩ ለምን እንዳልሰለመ ብቻ ነው የጠየኩት። ለምንድን ለምን እንዳልሰለመ ይሄ ሰውዬ ማለት አልገባኝም። ምን ይየ ምን እየጠበቀ ነው፣ ላይክ ምን ቀረው አሁን ከዚህ በኋላ ዩ ኖ አይ ነው እያሰበ ያለው አይምሮ፣ እሱ እሱን ብቻ ነው ያዘም። በቃ እኔ ወላሂ የምሬን ነው የምላችሁ። ከአሁን ከአሁን በቃ ሻደይን ይዛል ነው ይላል በይይ ሰውዬው፣ ኤክስፔክት እያደረኩኝ ነበር የምሬን። እና በቃ ጨረሰና ወረደ እና እሱ ኮንፊውዝድ ማለት አልገባኝ፣ ምንድነው እየተፈጠረ ያለው እና ዘጋግቾ ምናምን ቁጭ አልኩኝና ወላይ በጣም አዘንኩ። በጣም አዘንኩ ስላችሁ በቃ ከምሬ ከምሬ ነው ያዘንኩት። አንደኛ ነገር በማውቃቸው ሙስሊም ሰዎች ላይ በሙሉ ተናደድኩኝ። እኔ መጀመሪያ የተሰማኝን ስሜት ማለት ነው። ማለት የሰው ልጅ ይህንን የመሰለ ሀቅ ይዞ ይህንን የመሰለ ማረጋገጫ ይዞ ምንም የማያወላዳ ሙሉ ኤቪደንስ ሎጂካል የሆነ ሳይንቲፊክ የሆነ ምንም አይነት በቃ ማለት ምንም የማያሳፍር ትልቅ እውነት ይዞ ለምንድን ነው የማይነግሩ? ለምንድን ነው ያልነገሩ? እኔ በጣም ተገረምኩ። በቃ ማለት የማውቃቸው ሙስሊሞች ለምንድን ነው ነግረውኝ የማያውቁት ይህንን ነገር እኔ ብቻ የሆነ ደበረኝ። ማቀሶ ሙስሊም ሰው በሙሉ ደበረኝ ነው የምላችሁ። እዛ ፖይንት ላይ በጣም ደብሮኝ ነበረ። ከዛ ሁለተኛ ደግሞ አዘንኩኝ ለራሴ በጣም አዘንኩ። ይህ ሁላ ዘመን ትክክል ያልሆነ ነገር ውስጥ ነው ስኖር የነበረው ሙቼስ ቢሆን የነበር በዚህ መል ሙቼ ቢሆን ስ የነበር ኑሮ እንዴት ነው ኩዌሽን ማድረግና ይህንን ነገር ማወቅ ያቃተኝ እንዴት ነው ይሰማሻል ወጥተሽ ነበር በመሃል እና ብቻ በጣም እኔ በጣም ተገረምኩኝ። በቃ ማለት ይህንን ሁላ ዘመንን እኔ የተሳሳተ ነገር ላይ እያኖርኩኝ ሙቼ ቢሆን እሴ ነበር ኑሮ ማለት ልክ መጠየቅ ማወቅ እየቻልኩኝ ጸጥ ብዬ ተቀምጬ ህይወቴን ሪስክ ላይ ነው። ይህን ሁላ ህይወቴን በቃ ውሸት ነበር የኖርኩት ማለት ነው አልኩኝ። በቃ በጣም በቃ እኔ በጣም ስላችሁ በቃ በጣም ነው አሜዝድ ሆንኩት። በቃ ከምነግራችሁ በላይ ከምላችሁ በላይ እና ያንን ቁጭ ብዬ ያሰብኩኝ እና ምን አልኩኝ፣ አሁን እንግዲህ ምንም ወደዚህ ወደዛ ምና የሚያስብል ነገር የለም። ሁሉም ጥያቄ ተመልሷል። ሁሉም ነገር ታውቋል። ኦንሊ ቲንግ እኔ መስለሚ ብቻ ነው የቀረው የኔ የኔ ጉዳይ ብቻ ነው የቀረው። ስለዚህ ቁጭ ብዬ አሰብኩኝ። አሁን እንግዲህ ከዚህ በኋላ እውነትን አውቅ ያለው ምንም ይሄ ነው ብዬ የማስቀምጠው ምክንያት የለኝም። ትክክለኛ የሆነ ነገርን እንግዲህ ወደዚህ መንገድ መጥቼ ተመርቻለሁ። ስለዚህ መስለም ነው ያለብኝ፣ ያ ከራሴ ጋር መስለም ያለብኝ። ከዛ ማለት ይሄ ሲሪስ የሆነ ሲሪስ ሽን በቃ ከራሴ ጋር ያደርጉት አሁን ከዚህ በኋላ መስለም ማለት የራሱ የሆነ ብዙ ኮንሲኩንሶች አሉ። አዲስ እየተሰማት ነው። ስታክ እያደረገ ነው ኔትወርኳ። ሼር ኮፒ ሊንክ እስቲ አድርጉ። ይቅርታ፣ ስታክ እያደረኩባት ነው። እናንተ ጋርም ከሆነ ሼር ኮፒ ታብታብ አድርጉ። ስ ከዛ ብቻ ቁጭ ብዬ አሰብኩኝና እንግዲህ፣ ሰልም አለው ብለሽ ከወሰንሽ አልኩኝ በጣም ብዙ የሚመጡ ኮንሲኩዌንሶች አሉ። የራሱ የሆነ ሪስክ አለው። ከፋሚሊ ጋር መጣላት ከጓደኞች ጋር መለየት፣ ላይፍ ስታይል መቀየር፣ ብቻ ሁሉን ነገር ቁጭ ብዬ ያሰብኩት ማለት ምን ሊመጣ እንደሚችል፣ ያ ነገር ምን ሊያስከትል እንደሚችል፣ ምን ይዞ ሊመጣ እንደሚችል፣ በቃ ቁጭ ብዬ ሲሪየስ የሆነ ኮንቨርሴሽን ከራሴ ጋር ያስፈልግ ነበር። ምክንያቱም አይ ከዛ በኋላ ላይፍ ኢዚ እንደማይሆን በቃ ገብቶኛል። እኔ የመጣሁበትን ፋሚሊ ባክግራውንድ፣ ለስልምና ያላት አመለካከት በጣም ከባድ አመለካከት ነው። ከምላችሁ በላይ በጣም ከባድ የሆነ አመለካከት ነው ያላት። ይመጣ እና ውጭ ብዬ እነሱን እነሱን ነገሮች አሰብኳቸው እና ምን አልኩኝ መጨረሻ ላይ እንግዲህ ወይ እዚህ ዱኒያ ላይ እንደ እንደፈለግኩኝ ኑሬ ላይክ ቤተሰብን የሚያስደስተውን ነገር ለእኔም ኢዚ የሆነውን መንገድ መርጬ ኑሬ አልፋለው። ከዛ ያው አኪራ ወደማይሆነው ቦታ እንሄዳለን፣ ወይም ደግሞ ዱኒያ ላይ ያለውን ነገር አስተካክዬ ዋጋ መክፈል ያለብኝ ነገር ዋጋ ከፍዬ ከዛ በኋላ እንግዲህ አኪራዬን ማስተካከል አለብኝ። ሁለት ምርጫ ነው ያለኝ። ስለዚህ ከሁለቱ የትኛውን ነው መምረጥ ያለብኝ የሚለውን ቁጭ ብዬ አሰብኩኝ። አዲስ እስከምትመጣ ድረስ እኛ እንዴ ሴቲንግ ላይ እንግባና እና ቁጭ ብዬ ብቻ እሱን አሰብኩኝ። ከራሴ ጋር ትንሽ ተወያየውኝ እና በቃ የዛኑ ቀን ማታ ሻህዳይን ያስኩኝ። እኔ ራሴ ራሴ ነው ሻህዳይን ያስኩት። ቁጭ ብዬ ወላሂ፣ ቤቴ ቁጭ ብዬ ራሴ ነው ሻህዳይን በቃ ያስኩት። ሻህዳይን ያስኩኝ። ለማንም አልተናገርኩም ምንም አላልኩም። በቃ ጸጥ ብዬ ተቀምጫለሁ። እና እኔ እንጃ እኔ አላቅምን አሁን ባይዘዌ ሻህዳ ስትይዙ ማለት ነው ሰው ማዚዞ ሹነ ራስ ሹሚ ምን ሞመንት ያቺን ያቺን መስመር የምትሻገሪባት ሞመንት እኔ ፊዚካሊ የሚሰማ ስሜት አለው። ልባችንም ብቻ አይደለም በቃ ፊዚካሊ ሁላ ምን የሚሰማን ስሜት አለ ማለት፣ አላህ በዚህ ውስጥ እኛ ማናቀውን አላህ የሚያውቀውን የራሱ የሆነ ጥበብ አስቀምጦበታል። በቃ ማለት እኛ ኤክስፕረስ ልናደርገው የምንችለው ነገር አይደለም። እኛ እንደዚህ ተሰምቶናል። እኔ በቃ ብዙ ሁል ጊዜ ይላለውኝ፣ እኔ ሰለምኩባቸው ከሰለምኩኝ በኋላ ያሉትን ጊዜያቶች እስፔሻሊ፣ በጣም ለረዥም ጊዜ ኦቨር ለሁለት አመት ምናምን እኔ ምሬን ነው የምልሽ አዲስ፣ እኔ እዚች ምድር ላይ ያለችው ፍጥረት እኔ ብቻ እንደሆንኩኝና አላህ እኔም ብቻ እንደሚያይ ነበር የሚሰማኝ። በቃ እኔም ብቻ ማለት በቃ ሌላ ፍጥር ስለሌላው ፍጥር አላህ የሚያስቡ ላይ አይመስለኝም። እኔን የሚያይ እኔን የሚከታተል እኔን የሚንከባከብ በቃ የእኔ ጉዳይ ብቻ ግድ እንደሚለው ነበር ወላሂ የሚሰማኝ የነበረው ማለት ነው። እና ይሄ በቃ አላቅም በቃን የሚገለጽ እንትን አይደለም፣ በቃን የሚገለጽ ቡንድ አይደለም፣ በቃን የሚገለጽ ነገር አይደለም። በቃ እዛ ሳለኝ ኤክስፔሪንስ የምናደርገው ነገር እና ሻደይን ያስኪ ምናምን። ከዛ ቁጭ ብዬ በቃ የሰላት ጉዳይ ነው ያሰብኩት። እንዴት ነው ሰላት መስገድ የምችለው? እና እንዴት እንደሚሰገድ አንደርስታንድ ማድረግ አልቻልኩም እና ወላሂ እኔ የመጀመሪያ ሱጁዴን ሳላረግ እምሞት መሰለኝ። እምሞት ነው በቃ መሰለኝ። ማለት አንድ ጊዜ እንኳን እኳ ሳልሰግት እምሞት ነው በቃ መሰለኝ። ተጨነኩኝ ተጨነኩ ከሚላችሁ በላይ እና ሳሪ ምን ደወልኩለት እና እሺ እንዴት ነሽ ምናምን አለኝ። ደህና ነኝ ምናምን። እያነበብሽ ነው ምናምን አለኝ። ቼክ ያደረገኛል ሁሉ ጊዜ እየደወለ እንዴት ነው ምናምን እያለ ቼክ ያደረገኛል እና እንትናልሽ ምናምን አዎ። እና ምን ጥያቄ አለሽ? አይ ምንም ጥያቄ የለኝም። ምንም ጥያቄ የለኝም ማለት አለኝ። አይ ምንም ጥያቄ የለኝም እና እስልምና ሁሉም ነገር ልክ ነው ብለሽ አምነሻል አለኝ። አዎ አምኛለሁ አልኩት እና ደነገጠ ትንሽ ማለት ከሌላ ጊዜ የነበረው ከእዛ እና አሁን አንቺ እስልምና ለመቀበል ፈቃደኛ ነሽ ምናምን ዚህ ላይ እኔ ሙስሊም ነኝ ኦልሬዲ ሳሌን በቃ ሳልም ያለው አልኩት እና ደነገጠ በጣም ማለት ምናምን፣ ስ በቃ ሻደን ይዣለው ትናንትና እንደዚህ እንደዚህ ምናምን ስላ ሊያምነኝ አልቻለም። እና ኖ ኖ አይደለም ሻዳሽን ያስሻለሁ ማለት አላመነኝ እሱ ለማመኑ ላከበደው ታውቂያለሽ እና እኔ ያስሻለሁ ሻዳሽን ምናምን ማለት ነው ካልክሽ ደስ ይለኛል ምንም ችግር የለውም አልኩት። እና በስልክ ድጋሚ ሻዳ ሲያዘኝ ማለት ነው ሳሪም እና በቃ ማውራት ነው ያቃተው ማለት ማውራት በቃ እኔ ሱብሓነ አላህ በነገራችን ላይ የሆነ ሰው ሲሰልም፣ እኛ የምንሰልመው ብቻ ሳይሆን እዛ ቦታ ላይ ያለው ሰው እራሱ የሚሰማው ስሜት ራሱ እኔ አላውቅም ያል አንዳንዴ ያንን ስሜት እኔ አሁን አላውቀውም ነበር። አሁን ግን እኔ እንደ ሰለምኩ ሰው አይደለም ሰው ሲሰልም ሳይ አለቅሳለሁ። ከምላችሁ በላይ ነው ማለቅ ሰው በቃ በጣም ማለት ብዙ ነገር ነው የሚያስታውሰኝ ልጅነቴን፣ ስራ ግል ያደረኩበትን፣ የሄድኩበትን መንገድ፣ በዛ ሰዓት የተሰማኝን ስሜት ምናምን ብቻ ብዙ ነገር አለ እና እነሱን ስሜቶች ሁላ ነው ደግሞ እኛ ላይ የሚያመጡት እና እኛ አሁን ዛሬ የሚሰልም ሰው ስናይ እንደ አዲስ ነው እኛ የምናለቅ። ሰው ከእናንተ እኩል እስልምና ሁልጊዜ አዲስ መሆኑን ነው የምታውቁት በዛ ነው። በነገራችን ላይ የሰለምን ሰዎች ራሱ ብንሆን ራሱ ያጓጓል ያ እድል ያመሰጠት እስቲል ለእኛ ራሱ እንደ አዲስ ነው የሚያጓጓል እና በቃ ድጋሚ ሻዴ ምናምን አስያዜ ምናምን እና አሁን ምን ትፈልጊያለሽ አለኝ ማለት ምን ትፈልጊያለሽ፣ እኔ ምን ልርዳሽ ምናምን ሲለኝ፣ እኔ ዛሬ ምንም ነገር አልፈልግም፣ ሰላት ብቻ እንዴት እንደሚሰገድ አሳየኝ አልኩት። ልቤ እረፍት ማግኘት አልቻለም። በቃ ያቺን የመጀመሪያው ስጁድ ሳላረጋት፣ ከአሁን ከአሁን ሞትኩኝ አልሞትኩኝ እያልኩኝ ለራሴ፣ እኔ ጭንቀት ውስጥ ነው ያለሁት። እና በቃ ሰላት እንዴት እንደሚሰገድ ብቻ አሳየኝ አልኩት፣ እኔ ሌላ ምንም ነገር አልፈልግም አልኩት። እንዴ እሺ በቃ ነገ፣ ነገ ይመችሻል አለኝ። እኔ አሁን ይመቸኛል፣ እሺ በነጋታው ተቀጣጠረ፣ ተገናኘን ምናምን በቃ መከረኝ፣ ምናምን ብዙ ነገሮች ነገረኝ፣ ምናምን እና ሰላት መስገጃ፣ ይሄ ቤዚክ የሆኑ የሰላት መማሪያ እንትኖችን፣ መጽሐፎችን፣ ቂብላ መለያ ምናምን ምናምን አድርጎ ነው ይዞልኝ የመጣው። እና በቃ ፋቲሃን ምናምን ጻፈልኝ። ከዛ ይሄ ቁልላ አሐድን እና ወል አስርን በቃ እነዚህ ቀላል ስለሆኑ ለመሸምደድ ደግሞ አይከብድሽም ምናምን ምናምን ብሎ እነሱን ጻፈልኝ ምናምን እና ብቻ እሱን ምናምን ተቀብዬው ብቻ እሱን እናም ተቀበልኩት እና ወደ ቤት የሄድኩኝ እና ቤት ከሄድኩኝ በኋላ እኔ እንዳልኩ ዛ አያቴ ጋር የነበርኩት እና ካክስቴ ጋር ሜታ ቤት ሼር ምናምን ስለምናረግ እኔ ለመስገድ አልችልም እና ውስጤ በጣም ተጨነቀ። በቃ እንዴት ነው እዚህ መስገድ የምንችለው? ይህ ማለት ነው እና አክቹሊ እኔ ቤት ጋ ብዙ ከቤት መውጣትና ምናምን ስለማይፈቀድ እዛ ሰውን ኢንጆይ ያደረገዋለሁ። በቃ እንደፈለግኩኝ ከሷ ጋር እወጣለሁ፣ ዝናናለሁ ምናምን እና ያንን እንትን ያንን ፕሪቪሌጅ እኔ ኢንጆይ ስለማደረገው እና ያንን ፕሪቪሌጅ እኔ ኢንጆይ ስለማድረገው እዛ መሆኑን እፈልገዋለሁ። እና የዛኔ ግን በቃ ወደ ቤት የሚሄድ ፈለኩ። ወደ ቤት የሚሄድ የፈለኩበት ምክንያት ምንድነው? ቤቴ ላይክ የራሴ መኝታ ቤት አለኝ ምናምን የራሴ ስፔስ አለኝ ምናምን